በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የመድኃኒተ ዓለም የኢየሱስ ክርስቶስ የደሙ ፍሬዎች፣ የወላዲተ አምላክ የድንግል ማርያም፣ የቅዱስ ሚካኤል፣ የቅዱሳን የጻድቃን ወዳጆች ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ እንደ የሰዓት አቆጣጠራችሁ የእግዚአብሔር ሰላም በያላችሁበት ብዝት ተረፍረፍ ይበልላችሁ። እንግዲህ እንደተለመደው የተዋሃዶ ልጆች ብዙ ድንቅ ድንቅ ነገሮችን እየሰማን እየተመለከትን፣ ስለ አምደው ቅዱስ ሚካኤል እንግዲህ ብዙ ተነግሮ የማያልቅ ወደፊትም ሆነ ወደኋላ ብንመለከተው የሰው ልጅ የእሱን ድንቅ ስራ መስክሮ አይጨርሰውም ወይም አይዘልቀውም ማለት ነው እና እንደው ከዛ መካከል አንዱን ቀንጨብ አድርጌ ላሰማችሁና ወደ ቀጣዩ ያለውን ፕሮግራማችንን እንከታተላለን ማለት ነው። እግዚአብሔር ከሁላችን ጋር ይሆነልን። አንድ እህታችን በእስልምናው እምነት ውስጥ የምትኖር እህታችን ምንድን ነው ያለችኝ ቅዱስ ሚካኤል ድንቅ ነገር አድርጓል። እሱን ያወቅሁት በአንተ በኩል ነው አለች እና አልፎ አልፎ ትደውልልኛለች ማለት ነው። እንደዚህ አንዳንድ ችግር ሲኖር፣ ከበዳለ ነገር ሲኖር እሷም ይሆንልኛል፣ ይደረግልኛል ብላ በማመን እየደወለች እግዚአብሔር ደግሞ ያንን መሻቷን ያንን የልቦናዋን መሻት የልቦናዋን ጭንቀት ሰው ሊፈታው የማይችለውን ነገር ግን ለእግዚአብሔር ደግሞ ኢምንት የሆነውን ነገር በማሳሰብ እና የሚገርማችሁ ነገር ከሷ አልፋ አሁን ብዙ ሰው እየጋበዘች ነው፣ ይቺ እህታችን ማለት ነው። ኑ ዳኑ፣ ወደ ሌላ ቦታ አትሂዱ፣ ግድላችሁም፣ ያዘናችሁ፣ የተጨነቃችሁ ይህንን ቪዲዮ ተመልከቱ እያለች ሼር እያደረገች የቅዱስ ሚካኤልን ድንቅ ስራውን እንዲሁም ደግሞ ስልክ በመደወል በጸሎት የበረቱ ሰዎች መንፈስ ሲጋለጥላቸው ሲሸኝላቸው ያንን ሁሉ እያየች ለሌሎችም ደግሞ እንዲያው እያደረገች እየጋበዘች ያለች እህታችን ነች እና ለአምስት ዓመት አለች ወረቀት የተበላሽቶ እያለቀስኩኝ እያነባሁኝ ባለሁበት ሰዓት ነው እኔ ያንተን ቪዲዮ ላየቻልኩትኝ አለች እና የምትኖረው በሳውዲ አረቢያ ነው ማለት ነው። በሳውዲ አረቢያ ነው ምትኖረው። ወረቀት ይስተካከላል ይላሉ እንጂ አለች፣ ይሄ ከወሬ ባለፈ ተግባር ላይ መሬት ላይ ጠብ የሚል ነገር የለም ማለች እና እኔም ተስፋ በቃ ባለ መቁረጥ ይስተካከላል ይሉኛል፣ እኔም እሺ እያልኩኝ፣ ጭንቀቱ እለት በእለት እየጨመረ መፍትሄ ያጣሁለት ችግሬ ጭንቀቴ አሁን የአንተን ቪዲዮ አየሁኝ። ከዛም በኋላ ጸሎት አደረክ። ጸሎት ካደረክልኝ በኋላ ከዛን ቀን ጀምሮ እንግዲህ ህይወቴም ስራዬም እየተስተካከለ ነው። ወረቀቴ ተስተካከለ በሚገርም ሁኔታ፣ በሚገርም ተአምር፣ ይሄ ነው ብዬ በማልገልጸው ደረጃ ወረቀቴ ተስተካከለ። እና በእውነት ይሄ ድንቅ ነው። ይሄንን ምስክርነት በስልክ ብቻ አይደለም፣ ቦታው ላይ ቦታው ላይ እሄዳለሁኝ ነው ያለችው። ማምላክ ምስክሬ ብዬ የምነግራችሁ ማለት ነው። ቅዱስ ሚካኤል ለባወቀ ቦታው ላይ እሄዳለሁኝ፣ እንዴትም ብዬ እሄዳለሁኝ ብላለች። እንግዲህ በእውነት ይሄ ድንቅ ነገር ነው። እኔም ቅዱስ ሚካኤል አምደው ቅዱስ ሚካኤል ለደጁ ያብቃሽ፣ ለደጁ ያብቃሽ፣ ስለትሽንም ጸሎትሽንም ይስማሽ። እና እኔ ምንም ያደርኩት ነገር የለም ማለት ነው። በቃ እንደውም በሰዓቱ በቃ ተሳይ ችግር የለም ብለህኝ ነበረ በቃ አሬ ስለ ተራሱ አልገባሁም ማለት በቃ አንተ ታቃለ በቃ የልቤን አንተ ታያለ። በቃ ይሁንልኝ ይደረግልኝ። እኔ አምኛለሁኝ በቃ ያመንኩ ሰው ነኝ። ስለዚህ አድርግልኝ ያልኩት አደረገልኝ። አሁን ግን አለች እምፈልገው ደጁ ላይ መሄድ። በቃ ደጁ ላይ። ሂጂ ምስጋና ምስጋናዬን ምስክርነትን መስጠት እፈልጋለሁ አለች። ከዚህ በላይ እንግዲህ ምን ድንቅ ነገር አለ? የተዋህዶ ልጆች ያዘናችሁ፣ የተጨነቃችሁ በትዳራችሁ፣ በጤናችሁ፣ በስራችሁ ወረቀት ተበላሽቶባችሁ፣ ታሪካችሁ ተበላሽቶባችሁ ያላችሁ ሰዎች ግድላችሁም ባላችሁበት ሆናችሁ አምደው ቅዱስ ሚካኤል ታሪክን ቀይርልኝ ስማኝ ብላችሁ ጸልዩ፣ ለምኑ፣ ተሳሉ፣ ብጻት አድርጉ። ብጻት ማለት ስለት ማለት ነው። ምትችሉ ለደጁ አብቃን እያላችሁ ባትችሉ ደግሞ እንደዚሁ እንድህታችን መመስከር ትችላላችሁ። የተደረገላችሁ ምስክርነታችሁን መስጠት ግድ ነው። በልቶ የማይመርቅ ተደርጎለት ስለቱ ደርሶለት የማይመሰክር ይሄ ንፉግ ነው በጣም ጸያፍ ነው ማለት ነው። በእውነት ከሰው ልጅ አይጠበቅም የማይጠበቅ ነገር ነው ማለት ነው። ስለዚህ የተዋህዶ ልጆች በያላችሁበት ሆናችሁ በጭንቀት ውስጥ ያላችሁ፣ በሀዘን ውስጥ ያላችሁ፣ በችግር ውስጥ ያላችሁ ለማለንገረው ብላችሁ ተጨንቃችሁ ለሰውም ቢነግሩት የማይቀረፍ ችግር እኮ አለኮ በየቤታችን በውስጣችን የያዝነው ነው የተሸከም ነው ሌት ከቀን እንቅልፍ ያሳጣን ሰላም ያሳጣን ችግር አለ። በተለያየ በሽታ ተይዛችሁ በግፊት በስኳር በሽታ እየተባለ ኩላሊት እየተባለ ኤችአይቪ እየተባለ ዲስክ መንሸራተት እየተባለ ሌላው ደግሞ ስራ ያጣ ትዳር ያጣ ሰላም ያጣ በረከት ያጣ ፍቅር ያጣ በጣም ብዙ ያጣናቸው ነገሮች አሉ። ተሳሉ፣ ለአምደው ቅዱስ ሚካኤል ተሳሉ። ለምስክርነትም ያብቃችሁ። ስዕለታችሁን ይስማችሁ። የተዋህዶ ልጆች የተጨነቃችሁ በተለይ በበአዱ በስደቱ ዓለም ያላችሁ የተዋህዶ ልጆች ልበቀናዎች፣ ልበቀናዎች ልበጠማሞችም ስላሉ ማለት ነው። ልበቀናዎች ጸሎታችሁን፣ ስዕለታችሁን ይስማችሁ። በእውነት እንባችሁን ያብስላችሁ። አዝናችሁ፣ ተጨንቃችሁ፣ ተክዛችሁ ያላችሁ ሰዎች ሐዘን ጭንቅታችሁን አምደው ቅዱስ ሚካኤል አባቴ ዋስጠበቃዬ ፈጥኖ ደራሹ ቅዱስ ሚካኤል ይድረስላችሁ። ጥላታችሁን አመድ ያድርግላችሁ። አምደው ቅዱስ ሚካኤል ጥላታችንን አመድ ያድርግልን። እርኩስ መንፈስንና ስራውን አመድ ያድርግልን። የመተተኛውን መተት አመድ ያድርግላችሁ፣ ያድርግልን። የሟርተኞች፣ የአስማተኞች፣ የስርማሾች፣ የቅጠል በጣሾችን ስራና ሴራ አመድ ያድርግልን። የተዋህዶ ልጆች ጸልዩ፣ ሳታቋርጡ ጸልዩ፣ ተስፋ ሳትቆርጡ ጸልዩ። ህይወታችንን አስተካክለልን በሉ ያስተካክለዋል። መሄድ የምትችሉ ደግሞ ቦታው ላይ እንድትሄዱ ነው። ጥሬንም ማስተላልፈው በአምደው ቅዱስ ሚካኤል ስም ማለት ነው። ሰኔ 11 ቀን መነሻ፣ ሰኔ 13 ቀን መመለሻ፣ ከንግስ ማግስት እንመለሳለን ማለት ነው። ስለዚህ መሄድ የምትፈልጉ ሰዎች ከወዲሁ አሁን ከዚህ ጉዞ በኋላ ጉዞ ላይኖረን ይችላል። ይሄ የመጨረሻ ጉዞአችን ሊሆን ይችላል ማለት ነው። በዚህ አመት በዚህ አመት የመጨረሻ ጉዞአችን ሊሆን ሊሆን ይችላል። ምክንያቱም ክረምቱ እየገፋ ስለሆነ ክረምቱ እየገፋ ስለሆነ፣ አይደለም ጉዞ እኔ ራሴ ላልሄድ ይችላል። አንደኛ ወንዝም ስላለ ውሃ ሊሞላ ይችላል። ከባድ ነው። አመቺ ስላልሆነ፣ ከቦታው ሁኔታ ከቦታው አቀማመጥ አንጻር ጉዞ ላይኖረን ይችላል። ሰኔ 13 የመጨረሻ የዚህ አመት ጉዟችን ማጠናቀቂያ ሊሆን ይችላል ማለት ነው። ስለዚህ ከወዲሁ ተመዝገቡ። ከዛ መቼ ነው የሚጀምረው ማለት ነው? ጉዞ ሊኖረን የሚችለው መስከረም 12 ነው። ከዛ በኋላ ሊኖረን እንኳን ቢችል እንኳን ማለት መቼ መስከረም 12 2018 አመተ ምህረት ላይ እግዚአብሔር ሀገራችንን ሰላም ቢያደርግልን እግዚአብሔር በእድሜ በጤና ጠብቆ እዚያ ቢያደርሰንና ቢያደርሳችሁ ማለት ነው። ስለዚህ ይህንን ክረምቱን ደግሞ በጸሎት ተጠብቀን ለቀጣዩ ዓመት እንድንደርስ ዛሬ ጸሎት ማድረግ ማስደረግ የምትፈልጉ ሰዎች መባችሁን ስመ ክርስትናችሁን ላኩ። ይዚ እዳለው እንደ እንደሚደረገው አሁንም ያው ፍርአት ይቀጥላል ማለት ነው። መሄድ የምትፈልጉ ደግሞ መሄድ የምትችሉ ሰዎች ደግሞ ቦታው ላይ እንድንሄድ ጥሬ ነው የማስተላልፈው። መሄድ የማትችሉ ሰዎች አሁን አንዳንድ ሰዎች ውስጣቸው እዛ ቦታ ላይ ቢሄድኩ በቃ ይሄ ችግር ይቀረፍልኛል ብለው የሚያስቡ አሉ፣ ግን መሄድ የማይችሉ ማለት ነው እና አሁን እኔ እነሱን አላበረታታ ለምን ለእኛም ሆነ ለእናንተ መሰናክል ነው የምትሆኑት፣ ለራሳችሁ ራሱ። ምክንያቱም የልብ ድካም ያለበት ሰው ኪሎ በጣም ግዙፍ የሆነ ሰው መሄድ አይችልም። አሁን መጪው ክረምት ነው፣ ዝናብ እየጣለ ነው። በጣም ከባድ ነው። እኔ እንደዚያ አይነት ሰዎች ባታስቡት ጥሩ ነው። ቤተሰብ ካላችሁ ቤተሰብ ወክላችሁ ኑ። ቤተሰብ ወክላችሁ እየደወሉልኝ ያሉ ሰዎች አሉ። እናንተ በቃ ባላችሁበት ወይ ቤተሰብ ወክሉ፣ ወይም ደግሞ መባችሁንና ስማችሁን፣ ስመ ክርስትናችሁን ላኩ እያልኩኝ ነው አሁን ያለሁት ማለት ነው። እንሄድ ያሉ እንሄድ የሚሉ በጣም ብዙ ሰዎች አሉ። ግን አይደለም ከባድ ነው። እኛ እዚህ ቁጭ ብለን እንደምናስበው አይደለም። እዚያ ያለው ማለት ነው ችሎ ለሄደ ሰው ደግሞ እንዴት አይነት በረከት መሰላችሁ። ማምላክ ምስክሬ፣ እንደው ቅዱስ ሚካኤል ባውቀማ እንዴት አይነት በረከት። ያንን ቁልቁለት ያንን ዳገት ቧጣችሁ ተንፏቃችሁ ወርዳችሁ ወጣችሁ፣ ያንን እንዴት አይነት ድህነት፣ እንዴት አይነት በረከት የሚገኝበት መሰላችሁ። ስትርቁ ራሱ እንደው በሽታችሁ እዛው ወድቆ ነው የሚቀረው። እንደው ሸርተት አድርጓችሁ ቁጭ ስትሉ እዛው ቁጭ ብሎ ነው የሚቀረው። በቃ ርኩስ መንፈሳ ጋር ታስሮ ነው የሚቀረው እዛው እንቅፋት ሲመታችሁ ሲያለባችሁ በላብ ይሄ ከውስጥ ያለ ይሄ የደዌ መተት የደዌ መንፈስ እዛው ቀልጦ ነው የሚጠፋው። ይኸው ቅዱስ ሚካኤልን ብዬ የምነግራችሁ ማለት የቦታው ቃል ኪዳን ይሄ በቃ ይደረግልናል፣ ይደረግላቸዋል። የመሰከሩ ያሉ አሉ፣ ሊመሰክሩ የተዘጋጁ አሉ፣ የመሰከሩም አሉ። ወደፊትም ሆነ አሁን ወደ ባለንበት ወደፊትም ደግሞ ወደ በምንቀጥልበት ጊዜያችን፣ ዘመናችን፣ እድሜያችን ብዙ ድንቅ ነገሮችን እናያለን፣ እንሰማለን። ስለዚህ በዛን ቀን እንግዲህ እንዳልኳችሁ የዓመቱ የመጨረሻ ጉዟችን ይሆናል ማለት ነው። ዝክር አለ። ዝክሩ ላይ መሳተፍ የምትፈልጉ የዚህ የሚዲያው የማህበሩ አካል ቤተሰብ መሆን የምትፈልጉ ሰዎች እየተመዘገባችሁ ያላችሁ አሉ። አሁንም ያላችሁ አላችሁ። አሁንም ተመዝገቡ። አባል መሆን የምትፈልጉ ይሄንን አገልግሎት እኔም በቃ አሳተፋለሁ እኔም አንዱ አካል ሁኜ ከጎናችሁ እሆናለሁኝ ማለት የምትፈልጉ ሰዎች ከኛ ጋር መሆን የምትፈልጉ ሰዎች መንፈሳዊ አገልግሎት የናፈቃችሁ ሰዎች መንፈሳዊ ቅናት ያደረባችሁ ሰዎች ኑ። ዓላማችን ምንድን ነው? መማር፣ መማማር፣ ቤተክርስቲያንን መስራት፣ በቤተክርስቲያን ውስጥ መገኘት፣ ልጅነትን መናፈቅ ማለት ነው። አንድ እንሆን በአንድነት የአንድ የክርስቶስ ልጆች በደሙ የተገዛን ስለሆንን አንድ ነው ግንዱ አንድ ነው እኛ ቅርንጫፎች ነን ማለት ነው። ስለዚህ በዚህ ግንድ ላይ ቅርንጫፍ መሆን የምትፈልጉ የቅዱስ ሚካኤል ወዳጅ ልጅ መሆን የምትፈልጉ ሰዎች ኑ ወደኛ ኑ። በ09 04 05 64 64 እና በ09 60 60 60 መጨረሻው 72 እየደወላችሁ እንነጋገር። ይሄንን ይመስላል ፕሮግራማችን፣ የተዋህዶ ልጆች። ሌላ ያው አዳራሹ ነው። እንዴት ነው? በዚህ ክረምት አሁን እየተሰራ ነው። ቆርቆሮው ከላይ ካለበሰ ቅዱስ ሚካኤል በሚያውቀው እኔ በቅዱስ ሚካኤል ነው የምጠይቃቸው። ምክንያቱም እኔ ያለኝ ተስፋዬ መመኪያዬ እሱ አስጠበቃ እሱ ስለሆነ የኔም የእናንተም ማለት ነው ይደረስላችሁ ታደርጋላችሁ አምናለ አምናለሁኝ ጸሎት አድርጉ ቆርቆሮን እናልበስ መጀመሪያ እንዲያው ከበሩን በፊት ቆርቆሮ ይልበስ ስለዚህ ሁላችንም የተቻለንን እናድርግ እኔ እዚህ በመሄድ በመምጣት ማቴሪያሉን በማቅረብ እናንተ ደግሞ እጃቸውን በመዘርጋት ሐሳብ በመስጠት እንድናደርገው በማለት እንሳተፍ ዝክሩ ላይ መሳተፍ የምትፈልጉ ቆርቆሮም ላይ መሳተፍ የምትፈልጉ ደወል ደወል ደወል ደወል እያደረጋችሁ በቴሌግራም ዋትሳፕ፣ ኢሞ መሳተፍ ትችላላችሁ፣ ማውራት ትችላላችሁ ማለት ነው። ቀጥታ መስመር ስደውሉ ባይነሳላችሁ እንኳን ማስቀመጥ መልዕክት ማስቀመጥ ትችላላችሁ ማለት ነው። እሺ፣ ቤተሰቦች ቪዲዮውን በአምደው ቅዱስ ሚካኤል ስም ነው የምጠይቃችሁ ለሁሉም ተደራሽ አድርጉልኝ እሺ ለሁሉም ተደራሽ አድርጉት ምክንያቱም ይሄ ራሱ አንድ ሊያበረክት ወደሚችል ሰው ጋር ሼር አደረጋችሁት ማለት አገለገላችሁ ገንዘብ ባትሰጡ ገንዘቡ መስጠት ወይም መርዳት ወደሚፈልግ ሰው ዘንድ ብታደርሱት ለዛም ሰው ለናንተም እናንተም ሸርስ አደረጋችሁ ያም ሰው ደግሞ በእናንተ አማካኝነት ያንን ቤተ ክርስቲያን እረዳ ማለት በእውነት በጣም መታደል ነው። አገልግሎት ከዚህ ይጀምራል። የማህበሩ አባል ወይም አካል ቤተሰብ መሆን ከዚህ ይጀምራል ማለት ነው። እኔ ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁኝ እና ቤተሰቦቼ በእውነት እንኳን አይደለም የእግዚአብሔርን ቤት ሰው ሰውን ያለብሳል፣ አይደለም ሰው ሰውን ያለብሳል። ስለዚህ የቅዱስ ሚካኤልን አዳራሹን እናልብስ መጪው ክረምት ነው። እንግዳ ብሄድ እንኳን ራሱ አሁን ማረፊያ የለም ማለት ነው። አሁን ለአስራ ሁለት ለአስራ ሁለት ራሱ በጣም ብዙ ሰው ይመጣል፣ ግን ማደሪያ የለም። ማደሪያ የለም። ማረፊያ የለም። አሁን አንድ ሴት ልጅ ወይ ወንድ ህልመለሊት ቢመታው ወይ ሴት ልጅ ወርሃዊ ልማዷ ቢመጣበት ማረፊያ አይኖራትም ማለት ነው። ስለዚህ ይህ አዳራሽ እንትን ካለ ግን ማረፊያ ይኖራል። ሰው እንደ ልቡ ተገልግሎ ተጠምቆ ጸሎት አድርጎ የልቡን መሻት አድርሶ ይመጣል ወይም እንመለሳለን ማለት ነው። ስለዚህ ብንሰራ ለራሳችን ነው የምንገለገልበት የምንጠቀመው፣ እኛም ደስተኞች ነን ማለት ነው። ይሄ ሰላቢ እየወሰደው አይደል? እንደ ገንዘባችንን አሁን አስራት በኩራት ያላችሁ አስራት በኩራታችሁን አውጡ፣ ለቅዱስ ሚካኤል ስጡ። ቀጣይ ላይ ደግሞ ይሄንን አዳራሽ ከጨረስን በኋላ አሁን አሸዋ ግርፍ ያስፈልገዋል። እስኪ እንደ መጀመሪያ ጣራዊ ልበስ ብዬ ነው እንጂ ሊሾ ያስፈልጋል፣ ውሃ ልክ ያስፈልጋል፣ አሸዋ ግርፍ ዙሪያውን ያስፈልጋል፣ በውስጥም በውጭም ማለት ነው፣ በር ያስፈልጋል። ይሄንን ጥንቅቅ አድርገን ከሰራን በኋላ ቀጣይ 2018 ምንድነው የሚሆነው ማለት ነው ሙያ ያላችሁ በሙያችሁ፣ ብርም ያላችሁ በብራችሁ በገንዘባችሁ በእውቀታችሁ ማለት ነው፣ ቤተክርስቲያኑን እንጀምራለን። ባምደው ቅዱስ ሚካኤል ፊት ቃል እምገባላችሁ ማለት ነው። ቀጣይ ላይ ሙያ ያላችሁ እውቀት ያላችሁ ያልኳችሁ፣ ቤተክርስቲያኑን ዲዛይን የሚያወጣልን ሰው እንፈልጋለን ማለት ነው። ፍቃድ ይወሰዳል። የግንባታ ፍቃድ ወይም የህንፃ ፍቃድ ይወሰድና ከመወሰዱ በፊት ያው ቅድመ ዝግጅት ያስፈልጋል ማለት ነው። ምን ያስፈልገናል? ብር ያስፈልጋል፣ ዲዛይን ያስፈልጋል ማለት ነው። ያንን ዲዛይን ይዘን ወደ ፍቃድ እንሄዳለን ማለት ነው። ቤተክርስቲያን የራሷ ሂደትና አካሄድ መንገድ ስላላት ማለት ነው። ስለዚህ እዚህ በረከት ላይ መሳተፍ የምትፈልጉ የተዋህዶ ልጆች አሁንም ኑ ነው የምንላችሁ። ቀጣይ ላይ እንደዚሁ ምስክርነቱን እየሰጠን ቤተ ክርስቲያኑን እንሰራለን። ቦታ የለውም፣ ቦታ እየገዛን ነው የምንሰራው። ልክ እንደዚህ እንዳዳራሹ ማለት ነው። አሁንም ቦታ የለውም። የሄዳችሁ አይታችሁታል፣ ምስክር እንዲትሆኑኝ ነው። ያላያችሁም ደግሞ ያው እንግዲህ ቪዲዮውንም፣ በአካል ያልተገኛችሁ ቪዲዮውን አይታችሁታል። አዳራሹ የተገዛውን አዳራሽ ማለት ነው፣ የእንትን የአዳራሽ መስሪያ ቦታ ማለት ነው። ስለዚህ ይህንን ይመስላል ሀሳቤ። እናንተም ሀሳብ አስተያየታችሁን፣ አስቀምጡልኝ። ቅዱስ ሚካኤል አሁንም የሚጠብቃቸው ይኔ ውዶች፣ ለክፎች፣ ለአመፀኞች ልቦን አይስጣቸው። አምደው ቅዱስ ሚካኤል ምንድነው ቃል ኪዳኑ ለምትሉኝ፣ አድ ስለሆናችሁ ቤተሰብ ላልሆናችሁ፣ አምደው ቅዱስ ሚካኤል ማለት መተተኛንና መተተኛውን ስራውንና ሴራውን የሚያፈርስ ለተቸገሩት ሁሉ የፈጥኖ ደራሽ መልሱ በእለት አምደው ቅዱስ ሚካኤል፣ መልሱ በእለት አምደው ቅዱስ ሚካኤል ጸሎት ስዕለታችሁን የሚሰማ የቃል ኪዳን ቦታ ነው። ይህንን ቦታ ኑ እንርገጥ ነው እያልኳችሁ። እዚህ ቦታ ላይ እንድረስ፣ እዚህ ቦታ ላይ ጸሎት እናስደርግ፣ ጸሎት እናድርግ ያልቻልን ስመ ክርስትናችንን የራሳችንን ሆነ የቤተሰቦቻችንን መላክ ከመባችን ጸሎት ማስደረጊያ መባችን ጋር ማለት ነው። ያ መባ የምትሰጡት መባ አሁን ምንድን ነው? ለቆርቆሮ መግዣ ነው የሚሆነው ለልማት ነው የሚውለው ማለት ነው። እንግዲህ አምደው ቅዱስ ሚካኤል ባወቀ ማለት ነው። እና ያለው ነገር ይሄ ነው። መውለድም አትችሉ የታመማችሁ የተጨነቃችሁ፣ መውለድ አትችሉም የተባላችሁ፣ በትዳራችሁ ሆናችሁ ስራ ያጣችሁ ጸልዩ። እዚህ ቦታ ላይ ኑ። መሄድ የምትችሉ ይሄ መልእክቴ ነው። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። መሄድ የምትፈልጉ ሰዎች ከወድሁ ከወድሁ አሳውቁኝ። ምዝገባ ከጨረስነው በኋላ መኪና ከያዝነው በኋላ እንትን ብትሉ ምንም የረፈደ የተበላሸ ሰዓት ላይ እንዳትደውሉ ማለት ነው። የረፈደ የተዘጋ ሰዓት ላይ እንዳትደውሉ እና ምክንያቱም አሁን ምንድነው መሰላችሁ አሁን ቶሎ ቶሎ እንትን ካላችሁ አንድ መኪናም ተያዘ ሁለት መኪናም ተያዘ። እንደ ሰው ብዛት ነው መኪና የምንይዘው ማለት ነው። አሁን አንድ መኪና ከሆነ ሁለተኛው የማይሞላልን ከሆነ ያ ሁለተኛ ላይ የተመዘገበው ሰው ምን ይሆናል ማለት ነው? ይሰረዝና ይበተናል ማለት ነው። ስለዚህ ከወዲሁ ከደወላችሁስ አንድ መኪና ሆነ ሁለት መኪና፣ በሰው መጠን መኪና ምን ይላል፣ ይቀርባል፣ ይዘጋጃል ማለት ነው። ለዛ ነው አሁን ከወዲሁ ተደውሉ፣ ከወዲሁ እንደዚህ አድርጉ እምላችሁ ለዛ ነው ማለት ነው። እንዲትረዱኝ ስለፈለኩኝና ግልጽ እንዲሆንላችሁ ስለፈለኩኝ ነው ማለት ነው። ስለዚህ አምላከ ቅዱሳን ከሁላችሁ ጋር ይሁንልኝ። ኢትዮጵያውያን፣ ውድ ኤርትራውያን በእያላችሁበት ቅዱስ ሚካኤል ሽበ ሽበ ክንፉ ሽባ ክናፉ ከፊት ከኋላ ከቀኝ ከግራ ይጠብቃችሁ የአስማተኞችን አስማት የመተተኞችን መተት የሟርተኞችን ሟርት ያፍርስልን፣ ያፍርስላችሁ። በስደት ያላችሁትን በአገር ውስጥም ያላችሁትን ይጠብቀን፣ ይጠብቃችሁ። ዋስጠበቃ ሆነን ቅዱስ ሚካኤል ሰላሙንልኝ። ቪዲዮውን ተደራሽ አድርጉት፣ እሺ? እንዲያው በቅዱስ ሚካኤል ባምደው በቅዱስ ሚካኤል ቅዱስ ሚካኤልን የምትወዱት ቅዱስ ሚካኤልን እንወደዋለን። ብንጸልየም በስሙ ብንጸልየም በቃል ኪዳኑ ብንታመንም ይደርስልናል የምትሉ ሰዎች በሙሉ ይህን ቪዲዮ ሼር ሼር አድርጉትና ቦታው ላይ ደርሰን እንድንመለስ ማለት ነው። ሌላው ቤተሰብ ወክላችሁ መላክ ትችላላችሁ። አሁን በባዕድ ሀገር ያላችሁ፣ እዚህ በእኛ አካባቢ ያሉ ዘመድ ቤተሰብ ካላችሁ ከእኛ ጋር ሂደው ቦታውንም አይተው በረከትም አግኝተው ድህነትም ከድህነቱም ተሳትፈው ቢመጡ ጥሩ ነው። ሰላም ሁኑልኝ። እወዳቸዋለሁ።